ሰላም፣ ጤና ይስጥልኝ ውድ የአራተኛ ክፍል ተማሪዎች፣ ይህ የምዕራፍ ሁለት ክፍል ሶስት እንደሚከተለው ይቀርባል። በክፍል ሁለት ላይ ይህች መልመጃ የቤት ስራ ሰጥቻችሁ ነበረ። ስለዚህ እሷን አየት አድርገን እንቀጥላለን። በዚህ ላይ እንግዲህ ሶስት አይነት የመደመር አይነቶች አሉ ያው ተደጋጋሚነት ስላላቸው እንግዲህ የምን አለፍ የምንለው በአንዳንድ በአንዳንድ ምሳሌ እያብራራው። ለምሳሌ የመጀመሪያው የሚከተሉትን ቁጥሮች ወደ ጎን ደምሩ ነው የሚለው። ወደ ጎን ደምሩ ሲለን እንግዲህ እንዴት ነው እያደረገ ያለው? ስልሳ ሰባት ሺህ ይለናል አሁን መጀመሪያ ላይ እና ይሄን 67000 60000 እንዲህ አድርገን እናስቀምጣለን ማለት ነው። 60 ሺህ እንደገና 7 ሺ ስንት ሆነ? ስልሳ ሰባት ሺ ሲደመር አምስት መቶ ሲደመር ሰማንያ ሲደመር አንድ አሁን እንመጣና፣ ደግሞ እዚህ ጋር እዚኛው ቁጥር ላይ ሶስት ሺ ይላል። ለብቻ እሱ ልጻፈው ደግሞ ሶስት ሺ ሁለት መቶ አሁን የአስር ቤቷ ዜሮ ነች እዛው እናልፈዋለን። ወይም 0 እናደርግና አንድ መጨረሻ ላይ ከዛ ምን እናደርግ ነው እዚህ 60 ሺህ አለን፣ ስልሳ ሺህ እዚህ ሰባት ሺህ አለን፣ እዚ 3 ሺህ አለን። እነዚህን እንደምራቸው 3 ሺህ እና 7 ሺህ አንድ ጋሳ አደርጋቸው አስር ሺህ። እዚ ስልሳ ሺህ አለ ሰባሽ ሰባሽ በቃ ። አሁን ደግሞ በመቶ ቤት እዚህ አምስት መቶ አለኝ። እዚህ ከዚህኛው ደግሞ ሁለት መቶ አለኝ። እዚህ ጋር ሰባት መቶ በአስር ቤት የአስር የአስር ክምችት ማለት ነው። እዚህ ሰማንያ አለኝ፣ እዚህ ዜሮ አለኝ፣ ሰማንያ ብቻ ማለት ነው። የአንድ ቤት የአንድ ቤት እዚህ አንድ አለኝ፣ እዚህ ሌላ አንዳለኝ፣ ሁለት። አሁን ምን ይሆናል? ሰባት ሺህ ሰባት መቶ ሰማንያ ሁለት እንዲህ አድርገን እንድናሳይ ነው ሰው በተመሳሳይ ሌሎችንም እንዲህ እናስቀምጡ ነው። ሁለተኛው ላይ የሚከተሉትን ቁጥሮች የቤት ዋጋቸውን በሰንጠረጅ በማስቀመጥ አሁንም ሀላይ ስራ በሰንጠረጅ ሰንጠረጅ እናስቀምጥና እንዲህ እናደርገም። ሁለት ሁለት ይችን እየጻፍኩ ነው። ዜሮ ዜሮ አራት። የአንድ ቤት፣ የአስር ቤት፣ የመቶ ቤት፣ የሺ ቤት፣ አስር ሺ ቤት እንደገና ሶስትን ይሄ እየጻፍኩ ነው። አሁን አንድን፣ ዜሮን፣ አራት። አሁን ይሄ ሰንጠረዥ ቁልቁል መደመርን ያለማምድናል። በቃ ከዚያ የአንድ ቤትን ከአንድ ጋር ደምሩ። አራትና አራት ስምንት፣ ዜሮና ዜሮ ዜሮ፣ ዜሮና አንድ አንድ፣ ሁለትና ሶስት አምስት። ሁለት ትወርዳለች። ይኸው ነው። ሶስተኛው የሚከተሉትን ቁጥር ቁልቁል ደምሩ አሁን በሰንጠረጅ ስንሰራ አሁንም ሀላይ ልምጣ ይነውሁን አሁን እዚህ ጋር እስከ እድሜ ልካችን በጣም የምንሰራበትን መንገድ ይሄን ነው ይሄን ተከተሉኝ እንግዲህ አሁን ምን ማድረግ ነው ወደፊትም የተለያየ ሆሄ ያላቸውን መደመር በሚለው ላይ ስለሚጠቅመን ስንት ሆሄ ሆሄ ናቸው ያለው እዚህ ጋር አንድ ሁለት ሶስት አራት አምስት ሆሄ ነው ያለው ይሄ እስኪ እዚህ ጋር ደግሞስ አንድ ሁለት ሶስት አራት ሆሄ ነው ያለው። ስለዚህ አራት ሆሄ ካለው ይሄ ስድስትን እንዲህ አድርገን ሳይሆን እዚህ የምንጽፈው አንድ ሸርተት ብለን የምንጽፈው ማለት ነው። ስድስት ብለን የምንጀምረው ጀምረው እዚህ ጋር ነው። ከዚያ በመደዳ መጻፍ ነው በቃ እንደም ቁልቁል፣ ስድስት እና ሶስት ዘጠኝ፣ አምስት እና ሁለት ሰባት፣ ሶስት እና አራት ሰባት ሁለትና ስድስት ስምንት፣ አንድ ተወርዳለች። ያው ስራ ስምንት ሺ ሰባት መቶ ሰባ ዘጠኝ ፕሮብሌሞችን መፍታት። የአንድ ከተማ ማዘጋጃ ቤት ያው ይህንንም በአረፍተ ነገር መጣልን እንጂ የሚለውን ነገር የሚሰጠንን ቁጥር ጽንሰ ሀሳቡን ሰብስበን ምን በማድረግ መፍታት እንችላለን። ብቻ ይሄ ፕሮብሌም ጥያቄ በዋናነት የሚያሳየን ምንድን ነው? ከዕለት ተዕለት ኑሯችን ጋር ይህን ትምህርት መማራችን ምን ይጠቅማል? ብዙ ሰዎች አሁን ሂሳብ መማሬ ምን ይጠቅመኛል፣ መደመር ከቻልኩ መቀነስ ከቻልኩ ምን ይጠቅመኛል ለሚሉ ሰዎች ምላሽ ከሚሰጡ ነገሮች ውስጥ አንዱ ይሄ ነው። በዕለት ተዕለት ኑሯችን ከሚጠቅመን ነገር አንዱ ይሄ ነው ነው ሂሳብን መማር ካልተቻለ ወይም ሂሳብን ካልተማረ አንድ ሰው ይህንን ነገር ጽንሳሰ መረዳት አይችልም። የአንድ ከተማ ማዘጋጃ ቤት በከተማ ውስጥ ለሚገኙ ሶስት ትምህርት ቤቶች መጽሐፍ አደለ እና በአንደኛው ትምህርት ቤት ይህንን አደለ በሌላ ትምህርት ቤት ይህንን አደለ ሶስተኛው ደግሞ ይህን አይደለ ጠቅላላ ስንት መጽሐፍት ወጪ ሆነ ነው። በቃ ይሄንን ቁልቁል መደመር ነው። እሺ የመጀመሪያው 3000 ያው ያው ያው 3000 ብር ነው። እሺ ይሄንን ማስቀመጥ እኩል ሆሄ ናቸው ያሉት በትክክል አስቀምጣቸዋለሁ፣ 2 9 7 እና 6 ይህም እኩል ሆሄ ባለ አራት ሆሄ ነው። 3 0 4 5 በቃ እንግዲህ አንድ አለኝ የምንለው ነገር አለኝ የምንለው ነገር ሊፈጠር ነው። እሱን ማጤን ነው። ቁልቁል ደምሩ። ዜሮ ስድስት አምስት ስንደምራቸው አስራ አንድ አንድን ጽፌ አንድ አለኝ። ይችን አንድ ዝች አስቀምጣት እና ቁልቁል ደምር። አሁን አንድ ሰባት ሰባት አራት ስንት አምስት እና ዘጠኝ 14 እና 0 14 አራትን ጽፌ አንድ አለኝ አንድ ነዚህ ልስት አንድ እና 3 አራት አራት እና 2 6 6 እና 3 ዘጠኝ ዘጠኝ እና 491 መጽሐፍ ተሰጥቷል። ይሄም በተመሳሳይ የአንድ መንገድ ግንባታ ስራ ለማስጀመር ከወላጆች ይሄን ያክል ብር ወጣ። እሺ በጎ አድራጎት ደግሞ እሺ ብር ቢሰበሰብ ስራውን ለማስጀመር የተሰበሰበው ብር ስንት ነው? መደመር ነው አዲስ ነገር ስለሌለው ሶስተኛ ጥያቄ አንድ አሳ አጥማጭ ባለፈው አመት ግንቦትና ሰኔ ወሮች በሁለት ወሮች ማለት ነው፣ 72463 አሳዎችን ያዘ። ሐምሌ ወር ደግሞ 2535 ዓሳዎችን ያዘ። በሶስት ወሮች ደምሮ መደመር ነው አዲስ ነገር ከሌለው ሰዓት አናባከም ባለ አምስት ወይ ሙሉ ቁጥሮችን መደመር በቃ እዚህ ላይ ምን አሁን እዚህ ላይ ምን አዲስ ነገር ላሳያችሁ? አምስት ወይ ሆነ እንጂ ምን አዲስ ነገር አዲስ ነገር ተፈጠረ? እስካሁን ባለ አምስት ወይ ደምረናል እና ይሄንን ቀጥታ አላልፈው ነው ጥያቄ የሚያስነሳ ነገር ያለው ያው በሰንጠረጃውና አሰራሩ ተመሳሳይ ስለሆነ ቀጥታ እንደገና በማባደን ያው በማባደንም ያው ምሳሌዎች እዚህ አሉ። ምን መጃ ላይ ልምጣሽ። አሁንም አንዳንድ አንድ አንድ እየሰራሁ ልሂድ። የሚከተቱን ቁጥሮች በመተንተን ደምሩ ይላል። ለምሳሌ አሁንም ላይ ልምጣና ሰባ አንድ ሺህ ይላል። ሰባ ሺህ አስቀምጠን ነው ሰባ አንድ ሁለት ሦስት ሰባ ሺህ እሺ ከዛ ሲደመር 1071000 ማለት ነው። ሲደመር ሁለት መቶ ይሄን ነው እየተናተንኩ ያለሁት ሁለት መቶ ይሄ ነው ሲደመር እሺ 10 ሲደመር 4 አሁን ደግሞ ይሄን ወደ መተንት እንሄድ እዚህ ጋር ስመጣ ሀያ አራት ሺህ ሃያ ሺህ ያው ነው። ሃያ ሺህ ሲደመር አራት ሺህ ሲደመር ስድስት መቶ ሲደመር ሰባ ሲደመር አምስት እዚህ ሰባ ሺህ አለ እዚህ አንድ ሺህ አለ ከዚህኛው ደግሞ ሀያ ሺህ አለ። አሁን ጥያቄ ሰባ ሺ እና አንድ ሺ እዚህ ጋር አለ ለየብቻ ከምታስቀምጠው ለምን ሰባ አንድ ሺ አትለውም? ምንድን ነው ችግሩ? የሚል ሀሳብ ይኖራል። ችግር የለውም ብያቸው ሆና ከዚህ በፊትም ችግር የለውም ግን አንድ ጥቅም ሊኖረው ይችላል ነው። እንዴት? እዚህ ለምሳሌ ሀያ ሺህ የሚል አለ እዚህ ደግሞ አንድ ሺህ የሚል አለ። ሀያ ሺ እና አንድ ሺ ሰላሳ ሺ አያችሁ? ሰላሳ ሺ ከዚህ ከሰባ ሺ ጋር ሲደመር መቶ ሺህ ሲምፕሊ እጥር ያለ እንትን ይኖረዋል ነው። ሌላ እንትን የለውም። አንድ መቶ ሺህ ይሆናል። እሱን እናስቀምጣለን። ከዚያ የሺ ቤትን አሁን ወደ መቶ ቤቶች ልንሄድ ነው። እዚህ ሁለት መቶ አለን። ቆይ ቆይ ቆይ ቆይ፣ እዚህ አራት ሺህ አለችን። ደግሞ አንድ መቶ አራት ሺ፣ ሲምፕሊ አንድ መቶ አራት ሺ፣ አንድ መቶ አራት ሺ እንያዝ አንድ መቶ አራት ሁሶን አራት። አሁን ደግሞ የመቶ ቤቶች እዚህ ሁለት መቶ አለኝ፣ እዚህ ስድስት መቶ አለኝ፣ ስምንት መቶ። የአስር ቤቶችን ደግሞ እዚህ አንድ አስር አለችኝ፣ እዚህ ሰባት አስሮች አሉኝ፣ ስምንት አስሮች ማለት ሰማንያ። የአንዳንድ ቤቶች እዚህ አራት አለችኝ፣ አራት አንዳንዶች ማለት ነው። እዚህ ደግሞ አምስት አንዳንዶች ዘጠኝ። በቃ ምን ሆነ? የሚከተሉትን ቁጥሮች ቁጥሮች የቤት ሰንጠረጅ በመጠቀም ይሄ ከቁልቁሩ መደመር ጋር ይመሳሰላል ብያለውኝ አሁንም ጃምፕ ላለ ማለት እስኪ የተለየ ቁጥር ካለ እስኪ አሁንም ከምሰራው ቀላል ስለሆነ እስኪ እንደው የሚችል ለእንድ ስራ ሁን ደግሞ ለእንድ ስራ መሰለኝ ሁለት ዘጠኝ ሰባት ዜሮ ዜሮ። እሺ፣ አሁን ደግሞ ይሄን ላስቀምጥ። ይሄ ባለ ስንት ሆዬ ነው? ባለ አምስት ይሄም ባለ አምስት ነው። ስለዚህ ስድስት ዜሮ ሁለት ስድስት፣ ይቺን እያስቀምጡ ነው ስምንት። በቃ ያው ሰንጠረዥ የሚላቸው እንደዚህ መጀመሪያ ላይ የምናገኛቸው የአንድ ቤቶች ናቸው። ስምንትና እና 0 8 እዚህ ጋር 6 እና 0 6 እዚህ ጋር 7 እና 2 9 እዚህ 9 እና 0 9 መደመር ማለት ነው። 2 እና 6 8 በቃ 89 እሺ 968 ቁልቁል ደምሩ። አንድ ከዚህ

ሰባት እዚህ ላይ አንድ ገበሬ የማሳውን ስፋት ነው የሚያሳየው። ወደዚህ ይሄን ያክል ወደዚህ ይሄን ያክል እያለ እንዳላዛዘምባችሁ ቢሆን ስፋቱ ወርዱ እንደዚህ ያቸውና ዙሪያ ወደዚህ ሲለካ ይሄን ያክል ይሄን ያክል ይሄን ያክል እርዝማኔዎች አሉት ነው። አሁን እዚህ ጋር ተመሳሳይ መለኪያዎች መሆናቸውን እርግጠኛ መሆን ነው በርከም የሚያስፈልገው ሳንቲሜትር፣ ሳንቲሜትር፣ ሳንቲሜትር። ስለዚህ ምንም ሌላ ስራ አይጠበቅብንም፣ መደመር ነው። እዚህ ጋር ዙሪያውን ነው የጠየቀናል። ስለዚህ ዙሪያውን ነው የጠየቀን። ዙሪያ ደግሞ የአንድ ነገር ዙሪያ ስፋትና ዙሪያ በደንብ ለዩ። ለምሳሌ እዚህ አምስት ወደዚህ ደግሞ አስር የአምስት ዙሪያ ከተባለ አምስትን አስርን አምስትን አስርን ስንደምር ዙሪያ አገኘን ይባላል። ስፋት ሌላ ጉዳይ ነው። ወደ ሌላ ታሪክ መጥገባ እንዳትሉ እንጂ ወርድ ሲባዛ በርዝመት ያ ስፋት ይባላል። አሁን ዙሪያ የተጠየቀው መደመር ነው። ዙሪያ ይሄም ብቻ ካብራራው በቂ ነው። የአንድ ክልል ምክር ቤት ተመራጭ ለመሆን አቶ አበበ እና ወይዘሮ እሺ ጀሚላ በአንድ ዞን ተወዳደሩ። ተወዳዳሪዎች በሶስት ተወዳዳሪዎች ያገኟቸው ድምፅ ቀጥሎ ባለው ሰንጠረዥ የተመለከተ ሲሆን ከተወዳዳሪዎቹ ውስጥ ከፍተኛ ድምጽ ያለው ማን ነው? ጽንሰ ሀሳቡን ነው የምሰጠው። አሁን እነዚህ ወረዳዎች ናቸው። በወረዳ አንድ፣ በወረዳ ሁለት፣ በወረዳ ሶስት ለእያንዳንዳቸው አቶ አበበ በወረዳ አንድ ያው፣ በወረዳ ሁለት ያው፣ በወረዳ ሶስት ያው። ወይዘሮ ጀሚላ ያው፣ ያው፣ ያው በቃ ስለዚህ እነዚህን ቁልቁል ደምረን የምናገኘው ውጤት ከፍተኛ የሆነውን ደምሩ። ቁልቁል ከፍተኛ የሆነው በላጭ ያገኘው ነው የሚለው ይሆን። ከፍተኛ ድምጽ ያለው ማን ያገኘው ማን ነው? የዚህን ያተበበን ቁልቁል ትደምራላችሁ። ባይሆን በቤት በቤታችሁ የተለያየ ቤት ነው ያላችሁ። እስኪ የመጀመሪያ በወረዳ አንድ ለምሳሌ 32,279 ባለ አምስቱ ሆሄ ነው ባለ አምስት ባለ አምስት ናቸው እኩል አደርጋቸው አስቀምጣችሁ መደመር ነው። እሺ የጀሚላን ደግሞ እኔ 40 ሺ። እሺ ሶ ምንም የሚያጠራጥር ነገር የለውም። ሰባተኛ አቶ በላይነሽ ከአንድ ቦታ ወደ ሌላ ቦታ ለአምስት ቀኖች በፈረስ ተጓዘ። በመጀመሪያ ቀን ይሄን ያክል ሜትር፣ በሁለተኛ ቀን ይሄን ያክል ሜትር፣ በሶስተኛ ቀን ይሄን ያክል ሜትር፣ በአራተኛ ቀን ይሄን ያክል ሜትር፣ በአምስተኛ ይሄን ያክል ሜትር ቢጓዝ አቶ በላይነህ በጠቅላላው በአምስት ቀኖች ምን ያህል ተጓዘ በቃ አምስት ስለሆኑ ምናልባት ልደምር ይሄን እሺ ልደምር ብዙ ስለሆኑ ግሪ ለናል የሚጠየቅሽ የመጀመሪያው ሰላሳ ሁለት ሺህ ስድስት መቶ ሰማንያ አራት በሁለተኛ ቀን ይሄ በሁለተኛው ነው በመጀመሪያው እዚህ አለ ሰላሳ አራት ሺህ ችግር የለም ዜሮ ዜሮ ሰላሳ አራት ሺህ 960 እንደ ምርቁቁር ተመልከቱ። 4 ሲደመር 6 10 እና 2 12 ሁለትን ጽፌ አንድ አለኝ አንድ እና 8 9 9 እና 5 14 14 እና 3 17 17 እና 5 17 እና 22 22 እና 6 28 8 ጽፌ 2 አለኝ 2 እና 6 ስምንት ስምንትና አራት አስራ ሁለት አስራ ሁለትና ዘጠኝ ሀያ አንድ ሀያ አንድና አንድ ሀያ ሁለት ሀያ ሁለትና ዘጠኝ ሰላሳ አንድ አንድ እንጽፌ ሶስት አለኝ ሶስት እና ሁለት አምስት አምስትና አራት ዘጠኝ ዘጠኝና ስምንት አስራ ሰባት አስራ ሰባትና ስድስት ሀያ ሶስት ሶስት እንጽፌ ሁለት አለኝ ሁለትና አንድ አምስት አምስት እና ሶስት ስምንት እና ሁለት አስር እና ሶስት አስራ ሶስት እና ሶስት አስራ ስድስት መቶ ስልሳ ሶስት ሺህ አንድ መቶ ሰማንያ ሁለት ሜትር አንድ ወረዳ ውስጥ የሚገኙ የህብረተሰብ ክፍሎች ካደረጉት የልማት መዋጮ ውስጥ እሺ ቤት መስሪያ ሀያ ሺህ ሶስት መቶ ስልሳ ለክሊኒክ ስራ ብር አስራ ሰባት እሺ ቤት እሺ ሰማንያ ሺህ ለውሃ ነመን በጠቅላላይ የተሰበሰበው ደምሩ መደመርን ነው ባለ ስድስት ሆሄ ሙሉ ቁጥሮችን ከባለ አምስት ሆሄ ሙሉ ቁጥሮች ጋር መደመር። የሚቀጥለው ክፍል እንገናኝ። ወላጅ ቤተሰቦችን እጅግ አመሰግናለሁ። ሰብስክራይብ ሳታደርጉ እየተጠቀማችሁ ያላችሁ ካላችሁ ከተመቻችሁ እና ከወደዳችሁ እስካሁን ድረስ ከቆያችሁ ደግሞ ወደዳችሁታል ማለት ነው። ሰብስክራይብ አድርጉ። ላይክ ሼር አድርጉ። መምህር መሐመድ ነኝ። ከማሜ ማት ስይት የወልጊዜ መጫችሁ ቻው